ወሎ ላይ የተካሄደው ጦርነት ብዙ ነገሮችን ለውጧል። ምንድን ነው ብትለኝ ጦርነቱን ከኤርትራ ድንበር አርቋል። አደለም እሱን፣ ጦርነቱን አሁን ካለው የትግራይ ክልል ድንበርም አርቋል። ወደ ታች ወስዶታል። ወደ ደቡብ አማራ ክልል ላይ አድርጎታል። ስለዚህ አሁን ባለው ሁኔታ አማራ ክልል ውስጥ ጦርነት እስከቀጠለ ድረስ፣ ከመንግስት ስምምነት እስካልተደረሰ ድረስ በአማራ በኩል ትግራይ አማራ ክልል ደጀን ነው እየሆነ ያለው። ለኤርትራ ትግራይና አማራ ደጀን እየሆኑ ነው። ማጠ ሁለቱ በፊት ስሌቱ ምንድን ነበረ? የኤርትራ በሎጂስቲክም ጦርነት ከተጀመረ ከመንግስት ጋር ከፌዴራል መንግስት ጋር በሎጂስቲክም ቢሆን በሰው ኃይልም ቢሆን በአቅርቦት መስመርም ቢሆን ቲፒኤልኤፍን ደግፋ ጦርነቱ ትግራይ ሜዳ ላይ እንዲሆን ትፈልጋለች እያለ ነበር፣ ስናወራ የነበረ ወደ ኤርትራ ድንበር እንዳይጠጋ ነው የሚጥሩት። ይሄ ማንኛውም ሀገር የሚያደርገው ነው። ወደ ራሰ ሲመጣ ወደ ሌላ ራቅ ማድረግ ማለት ነው። አሁን እየሆነ ያለው ከትግራይም አልፎ ወደ ታች ወደ ደቡብ እየወረደ ወደ አማራ ክልል እየሄደ ነው። በአፋር በኩል ደግሞ ከተጀመረ አሁንም ቢሆን ከትግራይም ከኤርትራም ይርቃል ጦርነቱ በአፋርና በአማራ ክልል ተወሰኑ ይቀር ለረጅም ቢያንስ ለተወሰነ ጊዜ መንግስት ከነዚህ ጋር ነው መፋለም የሚመርጠው። አለበለዚያ በጦርነት የአቅርቦት መስመር ወሳኝ ነው። የአቅርቦት መስመር ሁሉ ጊዜ እየተጠቃ በሽምቅ ለዛውም፣ ከአዲስ አበባ ከባህር ዳር እየተነሳ ከአዲስ አበባ እየተነሳ ረጅም ነው የአቅርቦት መስመሩ መተካካት አለበት። ሁልጊዜ ነዳጅም በለው ጦር መሳሪያም በለው ስንቅ በለው እያንዳንዱ መተካት አለበት። በምታደርገው ጦርነት የአቅርቦት መስመሩ ሴፍ መሆን አለበት፣ ደህንነቱ የተጠበቀ